ንግስተ ሰማያትን የማትወርሱ ፎቶ አንሾች በየሀገሩ የተሰራጫችሁ እግዚአብሔር እግዚአብሔር የስራችሁን ይስጣችሁ። ወይ ወይ፣ ኢትዮጵያ እግር ኳስ አሸነፈች ብዬ ደስ ብሎ ፎቶ ልነሳ መጥቼ ባንዲራውን ሰጥተህ ያነሳኸኝ ፎቶ ከአንተ ባንዲራውን አለማወቅ የኔ ድድብ እና፣ አሁን ይሄ ምንድን ነው? ይሄ ምንድን ነው? አሁን እንዲህ ለብሼ መጥቼ ነው እኔ፣ በጣም ይገርማል። እንዲ ፎቶ ቤት ለብሼ መጥቼ፣ እንዲ የዜግነት ኃላፊነታችሁን ተወጡ እንጂ እንዲ ለብሰን ልንመጣ እንችላለን። ተይ ደርቤ አይባለ ቱታ በሹሩባ በኮፍያ በሂል ጫማ በሂል በሂል ይሄ እኮ በእውነት ከሀገር ክደት ማይተናነስ አለባበስ። በኢየሱስ እንዲማርጎኛል ሽርጧን ሽግፉ፣ አማረብሽ ደስ ይላል ምናምን። ምን ውስጥ ነው ግን ከታ ያነሳ ወጣው ግን? ከዛ በኋላ እንዴ ነው እኔ እኮ ግሬን፣ ምንድን ነው አሁንም? ያዝያዝ ያዚ ያደርገኛለን አለ። አንተ የልጅነት ልምሻ ያለብኝ አይደል መስለህ አይደለም፣ የሙዚቃ መሳሪያ ግን እንዲህ እንደማይያዝ ያወቅኩት ከሶስት አመት በኋላ ነው። እና ንገሩን ቢያንስ ስታነሱን የሙዚቃ መሳሪያ እንዲህ ተዘቅዘቁ አይያዝ። ብዙዎቻችሁ ላይ ደግሞ ደርሷልና ቢያንስ ካደሳችሁ በኋላ አይያዙን። ቢያንስ እኮ በቃ የመጪ ዘንጪ ምናምን ተሻሽዬ ነው ባሉት አባመት ዘቅብኪ ይሄማ የተዘጋ ፊልም። እኔም ምን ሆነ ነው ቢያንስ አውልቄው አትለኝም። ለእኔን አላችላው ካቢራማኑ ግን ምን ሆነህ ነው አውልቄው። እኔ የምለው ጫማ እኮ የተሰራው ለእግር ነው ለእጅ አይደለም። ምን ሌላ ነገር ልትሉኝ እኮ ነው እንኳን ድሮ ያለ ተቃራኒ ሀሳብ ካለ ያው ጥናት ስለያዝንበት ከእናንተ ያለ መስማት ማለት ነው። መጽሐፉ አዲስ ስለሆነ ምናልባት አላየው ይሆናል። የእውነት ወንጌል ጥሪ ለቄዳር ና ለነባዮት አገልጋዮች የሚል ነው። አዲስ ነው። ለነገሩ ግን አንዳንድ ሀሳቦችን ላንሳልህእና በእናንተ በኩል እንዴት ይታያል የሚለውን ስክሪን ሪከርድ ባረግህ ችግር አለው? እየተማማርንበት ስለሆነ ችግር የለውም። እሺ። ቅድም የሆን ምን ክፍል የተወሰኑ ሀሳቦች አንስቼ ነበረ። ምናልባት ከዛም ትንሽ ልድገምና ምንድን ነው ሀሳቡ እዚህ ጋ አርእስት አርእስቶች ሰጥቷል እና ከአርእስቱ የመጀመሪያው የኦሪት ዘቡር የትንቢት መጽሐፍትና ኤንጅል በሱራ 463 መሰረት ቶራ ኦሪት ዘቡር ወይም መዝሙር የሚባለው የነቢያት መጽሐፍ ኤንጅል ይሄ ወንጌል የምንለው ከፈጣሪ የተሰጡ መሆናቸውን በቁርአን ላይ እንደተጻፈ ይታወቃል። ነገር ግን ቁርአን ራሱ እነዚህን ቅዱስ መጽሐፍት ከፈጣሪ የተሰጡ መሆናቸውን የሚገልጽ ቢሆንም ብዙ ሙስሊም ወዳጆች ለሃይማኖታዊ መመሪያነት ሲጠቀሙበት አለመታየቱ ጉዳዩን እጅግ አሳሳቢ አድርገዋል ብሎ ነው ያስቀመጠው እና በዚህ ጉዳይ ላይ እናንተ ያላችሁ አስተያየት ምንድን ነው እነዚህ ቀደምት መጽሐፍቶች ለፉት ለሙሳ ለዓለይሂ ሰላም የተሰጠ ተውራት ልክ እንዲሁ እንጂል ለዒሳ ልክ እንዲሁ ዘቡር ለዳውድ ጊዜያቸው ሁሉም ነቢያት የራሳቸው የሆነው ህግጋት መጽሐፍቶች ተሰጥቷቸው ነበረ ለዚያ ትውልድ የወረዱ ስለሆኑ ነው በዚያ ዘመን ብንኖር ኑሮ እንሰራባቸዋለን ለዚህ ዘመን ትውልድ ደግሞ የወረደለት ቁርኣን የሚባል መጽሐፍ ነው። ላለፉት ለቀደምት ነብያት አንድ ነብይ ያ ነብይ እስካለበት ጊዜ ድረስ ያንን ህግና ስርዓት አስተምሮ ይሄዳል። ቀጣዩ ነብይ ሲመጣ ደግሞ ያኛውን አዲስ ህግና ስርዓት ይሰጠዋል። በዚያ ባለፈው ካልሰራሁኝ አይባልም። እውነታችን አለ አይደል እና ያን ነብይ የሚመጣውን ህግና ስርዓት የሱን መከተል ግድ ነው። የሙሳ ህዝቦች ዒሳ በመጣ ጊዜ መከተል ግድ ነበረባቸው። ያንን ግን እነርሱ አንከተልም ብለው መሲሁን እምቢ በማለታቸው አምፀዋል። ልክ እንዲሁ ደግሞ ከነቢይ ሙሐመድ ከመሲሁ በኋላ ነቢይ ሙሐመድ ዐለይሂ ወሰለም መጡ። የተወረደላቸውን ህግና ስርዓት በእርሳቸው ላይ እርሱን መከተል ነበረባቸው። አንድ ነቢይ መጥቶ ከመሄዱ በፊት ስለ ቀጣዩ ነቢይ ያበስራል። ያን ነቢይ እንድትከተሉት ብሎ ያሳስባል። ከዚያ በኋላ ያ ነቢይ በሚመጣ ጊዜ እርሱን ተከተሉት ብለው ነው የሚያዙት።

ከእኔ በኋላ የሚመጣውን ደግሞ ብሎ ሊያበስራቸው ነው። መሲሁ ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ አለ። ከእኔ በኋላ ስለሚመጣውን መልእክተኛና ነቢይ የማበስራችሁ ነኝ፣ ስሙም አሕመድ ወይንም መሐመድ ይባላል እያለ ተናገረ። ያን ነቢይ መከተልን ግዴታ እንደሆነ የሚነግሯቸዋል። ላ አንድ ነቢይ መጥቶ ቀጣዩ ነቢይ በሚመጣ ጊዜ ስላለ ስለሚመጣው አደራ ከእኔ በኋላ የሚመጣውን ተከተሉ ብሎ ማሳሰብ አለባቸው። ይህን

ማ ቢ ነብይን ኢላ ወቀት አረፈ ነብይ አለይህ ሰላት ወሰላም አንድም ነብይ የለም ነብይ ሙሀመድ ሰሰለምን የሚያውቅ ቢሆን እጂ እንዲያውቁ ይደረጋሉ። የመጨረሻው ዘመን ነቢይ የሁሉንም ነብያት መልእክት በጫንቃው ላይ አንግቦት ለትውልድ ስለሚያስተምር ሁሉም ነቢይ እንዳለ ስለርሰው ተነግሯቸዋል። ታይ ቀደምት ነብያት ሲላኩ የነበረው ለየአካባቢያቸው ነበር። በአንድ ጊዜ በርካታ ነብያትን ይልካል ለአላ ስብሃነተዓላ

ብቻቸው ላካካቸው የሁሉንም ነቢያት አስተምህሮ በጫንቃቸው ላይ በቁርአን ላይ ያንን አሸክማቸው እንዲያስተምሩ አደረጋቸው ለዓለም ለትውልድ ላካቸው። ይህ ነው እና አንድ ነቢይ መጥቶ ህግና ስርዓትን ተሰጥቶ ከዚያ በኋላ ቀጣይ ነቢይ በሚመጣ ጊዜ ህግና ስርዓትን ሲሰጥ ያን መጀመሪያ ተሻራለ በቀጣዩ ህግና ስርዓት መከተል ግድ ነዋል ይሉትሻል። የሙሳ ህዝቦች ዒሳ በመጣ ጊዜ እርሱን መከተል ግድላቸው ነበር። ልክ እንዲሁም ከእርሳቸው በኋላ የመጡ ነቢያችን ሰለላሁ አለይሂ ወሰለም ደግሞ ሲመጡ ጊዜ እነዚያ ያለፉት እርሳቸውን መከተል ግድ ይላቸዋል። ይህን እናድርገዋል። የሚገርምሽ ከበርካታ አይሁዲዎች ክርስቲያኖች የነበሩ ሰዎች በዚህ ስም የሚጠሩ ማለት ነው። የመጽሐፉ ባለቤቶች ተብለው ይጠራቸዋል አላህ ስብሓነሁ ወተዓላ። መዲና ላይ ነቢይ ሙሐመድ ሰለላሁ አለይሂ ወሰለም ስደት ባደረጉ ጊዜ መዲና ላይ ይጠባበቁ ነበር። የመጨረሻው ዘመን ነቢይ ይመጣልናል ብለው። ከአይሁዲዎች ሊቅ የሚባለውን እንደ ምሳሌ ልስጥ። ከክርስቲያኖችም አንድ ሊቅ፣ ከአይሁዲዎችም አንድ ሊቅ ልስጣቸው። በጣም አዋቂ ተብለው በእነዚህ ማህበረሰብ መካከል መጀመሪያ የሚመሰክርላቸው የነበሩ የአይሁዲዎች ሊቅ ማን ይባላል? በጊዜው አብድላህ ብኑ ሰላም ይባላል። ይህ ሰው መዲና ከሚኖሩ ሰዎች መካከል ነበር። መዲና ለምን እንደመጡ ታውቃላቸው። አይሁዲዎች የመዲና ሰዎች ይጠይቋቸው ነበር ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ከመምጣታቸው በፊት ለምንድን ነው መዲና የመጣችሁት? ይሏቸዋል እኛ ሀገራችሁ ፍለስጢን፣ ሻም፣ ሶሪያ ለምለም ነች። ይቺ የአይሁዲዎች መኖሪያ ነበረች እነ ሱሪያ፣ እነ ፍለስጢን እነዚህ የእስራኤል ምናምን ያን ሀገራችሁን ለምለም ሀገር ለቃችሁ እዚህ አረብ ሀገር መዲና ላይ ለምን መጣችሁ? ይሏቸዋል። እኛ ወደዚያ ልንመጣ ሲገባ ይሏቸዋል። እኛ የመጣነው የሀገራችንን ለምለምነት ክደን አይደለም። አሁን ለምለም ነች ሀገራችን ሀገራችሁ ደግሞ ደረቅ ነው ልክ እንደኛ ሀገር እንዳልሆነም እናውቃለን። ነገር ግን የመጨረሻው ዘመን ነቢይ ወደዚች ሀገር እንደሚሳደድ በትንቢት ስለተነገረን እርሱን ለመጠባበቅና ለመከተል የመጣ ነው ትንቢቱን መሰረት አድርገን ብለ ይነግሯቸው ነበር። በዚህ ጊዜ ከሚጠብቁት መካከል ከነበሩት አብደላህ ብኑ ሰላም አንደኛው ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስደት አድርገው በሄዱ ጊዜ ወደ መዲና፣ ወደ አብደላህ ብኑ ሰላም ይሄን ነገር ሰማ፣ ሄደ፣ ቤታቸው ጠየቃቸው፣ አያቸው ወዲያው ይህን ጥያቄዎች ሙሐመድ ሆይ ነቢይ እንጂ ሌላ ማንም ሊመልሳቸው የማይችሉ ጥያቄዎችን ጠይቃለሁኝ። እነዚህን ከመለስክ በእውነትም ለመጨረሻ ዘመን ቃል የተገባሃል ነቢያ አንተነህ ብሎ ተናገረ። ወዲያው ጠየቀ፣ ነቢያችን መለሱለት። አላ ብሎ መለሰ፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብዬ አምናለሁኝ። እንዲሁም ደግሞ አንተም የአላህ መልእክተኛ የመጨረሻው ዘመን ነብይ ነህ። በዚህ ጊዜ ባመነና በሰለመ ጊዜ ይህ ልቅ ነቢያችን ሰለላሁ ዐለይሂ ወሰለም የመዲና አይሁዶች እንዳለ ሰበሰቧቸው። ያ መዓሽረ ልየሁድ እጅተሚዑ አላቸው፣ እናንተ የመዲና አይሁዶች ላይ ተሰብሰቡ አላቸው። ሙሐመድ ደግሞ ለምን ፈልጎ ነው ዛሬ ተሰብሰቡ ያለን ብለው መጡ። ወደ ቤታቸው ዐብዱላህ ብን ሰላምን ከኋላ ቤት ቁጭ በላሉትና እርሳቸው አይሁዲዎች እንዳለ ቤታቸው ተሰባሰቡ አናገሯቸው። እናንተ የይሁድ ስብስቦች ወይ አብደላህ ብኑ ሰላም በመካከላቸው ያለው ደረጃና ቦታ ምንድንነው እስኪገሩኝ አሏቸው። ሁሉ ይሁዎች በአንድ ድምጽ አሊሙና ወብኑ አሊሙና ሀብሩና ወብኑ ሀብሪና፣ አዋቂያችን የአዋቂያችን ልጅ ነው እሱ ሊቃችን የሊቃችን ልጅ ነው ብለው በአንድ ድምጽ መሰከሩ ሁላቸው። በደንብ አድርጎ መጽሐፉን ተውራትን የሚያውቅ ሰው ነበረ። ከዚያ በኋላ ፈከይፈለው ለው አስለም አሏቸው። ነብ ላ ስለም ይሄ በማስረጃ ያሳያቸዋለኝ ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። እስልምና እንቢቀበል ምን ትላላቸው አላቸው። አይሁዶዎች በመካከላቸው አጉበተ መቱና፣ በፍጹም አያደርገውም እርሱ አሉ። በፍጹም አያደርገውም አሉ። መሪያችን ነው አዋቂያችን ነው ሊቃችን ነው አያደርገውም አሉ ያ ዓብደላሂ ብነ ሰላም ተዓል ወሽሃድ አሉት። አንተ ዓብደላሂ ብነ ሰላም ሆይ ና ከቤት ውጣና መስክር እውነትን አሉት። ወዲያው ወጣና ከፊታቸው ቆመ። በነቢያችን ሰለላሁ ዓለይሂ ወሰለም ጎን ቆመ። አልጠበቁም። አይሁዶች በጣም ደነገጡ። ወዲያው መሰከረ። እናንተ የአይሁድ ስብስቦች ሆይ ሁላችንም የመጣ ነው የመጨረሻውን ዘመን ነቢይ ለመጠባበቅ ነበር እዚች ሀገር ላይ እርሱም እንደሆነ እናውቃለን ሁላችንም። እነሆ ከዛሬዋ ቀን ጀምሬ የእርሱ ተከታይ ሆኛለሁ። ለርሱ መመሰከራለሁኝም ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ የለም። እርሱ ሙሐመድ የመጨረሻው ዘመን ነብይ እንደሆነ መመሰከራለሁ ብሎ ምስክሩን ሰጠ። አያችሁ፣ ይህ ነው ከዚያ በኋላ ልክ እንዳልኩሽ ያን የነበረውን ህግ ተወና በነብይ ሰለላሁ ዐለይሂ ወሰለም ህግና ስርዓት የሚመራ አንድ አማኝ ሆነ ማለት ነው። ይህ ከአይሁዲዎች ነው። ከክርስቲያኖች ሊቅ በጣም በርካታ ይሰለማሉ። የሮሚው ጳጳስ

የሮሜው ታላቁ ጳጳስም እስልምናን ተቀብሏል። አልጀዋቡ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የሸይኹል እስላም ኢብን ተይሚያ መጽሐፍ ላይ ከዚህ በፊት ልጆች ይህንም መጽሐፍ ከዝሁር እስከ አስር ታስተምራችሁ ያያቸው ልጆች አላቸው እዚያው ላይ የሮሜው ጳጳስ እንዴት እስልምና እንደተቀበለ ተቀምጧል። ብታቸው የሮሜው ጳጳስ የሮሜው መንግስት በጊዜው የነበረው ሄረክል ይባላል። ያ መንግስት ደራ ሰዎች ያ የሮሜው መንግስት ደረሰው። በደረሰው ጊዜ ያ የመጨረሻው ዘመን ነቢይ ከሆነ አንድ ምልክት አለው ብሎ ተናገረ። እርሱም ምንድነው? በጫንቃው ላይ የነቢያት መደምደሚያ የሚል ማህተም ታትሞበታል። ሂዱና ይህን አጣሩልኝ ብሎ ወታደሮቹን ላከ። ወታደሮቹ ላከ ወታደሮቹ ሄዱ ወደ መዲና ነቢ ስ ላ ለም ጋር ከጀርባህ ላይ ጫንቃህን ማየት እንፈልጋለን ከመንግስት ጋር ከሮማው መንግስት ተልከን ነው ብለው ጠየቋቸው። ነቢያችን ሰ ላ ስለም እንደዚህ ገለጡላቸው በተፈጥሯቸው እዚህ ጋር ካተሙ ነቢይን የነብያት ሁሉ መደምደም የሚል የነብያት ማረክ በጫንቃቸው ላይ ተደርጎላቸው ያንን ተመለከቱ እራሳቸው የተላኩ ወታደሮች። ከዛ ሄደው ነገሩት ነገሩት፣ ወዲያው ይሄ ሰውዬ ይሄ የመጨረሻው ዘመን ነቢይ እንደሆነ በቃ ምንም ጥርጥር የለውም ብሎ ተናገረ። ከዚያ በኋላ ምን አደረገ? ይሄ መንግስት የሮማን እንዳለ ባለስልጣን አሰበሰባቸው። ሰበሰባቸውና ዛሬ ለትልቅ ጉዳይ ፈልጋቸዋለሁኝ አላቸው። በቤተ መንግስት ውስጥ አስገባቸው። ይሄ ታሪክ ቡኻሪና ሙስሊም ላይ ያለ ታሪክ ነው የምነግራቸው። ቤተ መንግስት ውስጥ አስገባቸው ጠራቸውና ማለት ነው። ከዚያ በኋላ በሩን ዝጉት አለ። የሚነግራቸው ነገር አለ። ያንን ሲነግራቸው ጊዜ አንቀበልም ካሉ ሊወጡ ነውና ማለት ነው በሩን ዝጉልኝ ብሎ አዘዛቸው። እርሱ ከፍ ያለ ቦታ ላይ ተቀመጠ። ለምን ከፍ ያለ ቦታ ላይ የሚናገራቸው ነገር ይሄን ነገር ከባድ ነገር ነው አንቀበልም ካሉ በዚያ አደጋ እንዳያደርሱበት ሲል እርሱ ከፍ ያለ ቦታ ላይ ራሱን አስቀመጠ። ንጉስ እነሆ ዛሬ የምነግራችሁ ከባድ ነገር አላላቸው። ምንድነው አሉት ባለስልጣናቶች፣ እንዳለ የሮማ ባለስልጣናት ተሰብስበው። ለመጨረሻው ዘመን ቃል የተገባው ነቢይ እነሆ ተነስቷል ብሎ ነገራቸው። እርሱን ልንቀበለውና ልንከተለው ይገባል ንግስናችንም እንዲጸናላችሁ ከፈልጋችሁ ክብራችንም እንዲጠበቅ፣ ካልሆነ ግን እርሱ ያ ነቢይ እችን ሀገር ራሱ እንደሚቆጣጠራትና እንደሚነግሳትም ነግራችኋለሁኝ አላቸው። ራቸዋል ንግስናው ለዓለም የተዳረሰ የሆነ ንጉስ ይመጣል ከነብያት መካከል ዓለምን የሚቆጣጠር ዓለምን የሚገዛ ታቸዋል ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት ዓለምን የሚገዛ ብቸኛው ነብይ እርሳቸው ናቸው። ለዘመናቸው ፍጻሜ የሌላቸው እስከ ዓለም ፍጻሜ ድረስ የነቢይነታቸው ማዕረግ የጸናላቸው እርሳቸው ናቸው ሁሉም ነቢይ የተላከበት ጊዜ ገደብና ቦታ ነው መሲሁ ሲላክ ለምሳሌ ለእስራኤል ሰዎች ነበር የተላኩት እነ ሙሳ ለእስራኤል ሰዎች ነበር ነቢይ መሐመድ ስለ ላ ሰለም ለአንተን ለዓለም ነው የላኩህ እያለ ይነግራቸዋል ከዚያ በኋላ ይሄን ባለ ጊዜ እነዚህ ሰዎች አሁን አግቡትመቱና ለዚህ ነው የጠራሃን አላቸው ከዚያ በኋላ እንቀበልም ብለ ይሄን ነገር ሊሄዱ ሲሉ ይሄ ንጉስ ስልጣኑን አስቀደመ። ስልጣኑን አስቀደመ። በቃ እኔ እምነታችሁን ልፈትን ነበር ይሄን ያልኩት፣ በቃ ችግር የለውም አለ። ሳይቀበል ቀረ፣ ቅሳቸው አለ። ነገር ግን ይሄን ነገር በድብቅ ማስቀመጥ አልቻለም። ይሄ ንጉስ ይሄን እውነታ ተረድቷል፣ አውቋል። ከእርሱ አልተቀበሉትም። ስለዚህ ያለው መንገድ ምን ነበር? እንደምታውቁት ክርስቲያኖች ሮማይዛን የክርስቲያኖች ነበረች። ክርስቲያን ህዝብ ከመንግስት ይልቅ የእምነት አባቶችን በጣም እንደሚያከብር ያውቃል። ይሄ ንጉስ ከእኔ ይልቅ የእምነት አባቶቻቸውን ያከብራሉና ይሄ ክርስቲያን የሮማ ህዝብ፣ የእምነታችን አባት የሆነውን በሮሜ ላይ ታላቁን ጳጳስ ለምን አልጠራሁም አለ። ይተዋወቃሉ። እሱ እንዲናገር ላድርገው። ይሄን እውነታ ደርሶትም ከሆነ ካልደረሰውም እንዳደርሰዋለና ወታደር መልዕክተኞችን ላከ ይሄ ንጉስ ወደ ሮሜው ታላቁ ጳጳስ ላከበት እና ለትልቅ ጉዳይ ፈልግሃለሁ እየተባልክ ነው አለ። አሞኛል በማለት ሳይበጣ ቀረ። ሁለተኛ ላከበት፣ አልመጣም። ሶስተኛ ላከበት፣ አልመጣም። በአራተኛው ራሱ ንጉሱ ሄደ ወደ ቤቱ። እያስጠራሁ ነበር ለትልቅ ጉዳይ ፈልጌ ለምን አልመጣህም ሲለው፣ ስላልተመቸ ልበጣ አልቻልኩም አሉ። እሺ ለማንኛውም ስለመጨረሻው ነቢይ ስለመጨረሻው ዘመን ነቢይ ስለተነሳው ሰምተሃል ወይ አለው። አሁን ሰምቻለሁኛ እና በእርሱ ላይ ምንድን ነው አቋመህ እኔስ እውነተኛ የመጨረሻው ዘመን ነብይ መሆኑን አግኝቻለሁኝ አለ እኔም ልክ እንዳንተው አለው ገብቷቸዋል እኔም ልክ እንዳንተው መሲሁ ያበሰረን የሆነው የመጨረሻው ዘመን ነብይ እንደሆነ ይሄ የተነሳው ነብይ እኔም መሰክራለሁኝ አለ ታዲያ ይህን ነገር ለምን በአደባባይ መተህ በመሰዊያው ላይ ለክርስቲያን ህዝቦቻችን ለምን አትናገርም አለ ገብቷቸዋል ይህን እንዳደርግ ትፈቅድልኛለህ አለ ራሱ ፓሱ አሁ ፈቅድልሃለሁኝ አለው ቀጥታ ወደ ቤተ መንግስት ሄዱ። ቀጥታ ሄዱ። ከሄዱ በኋላ በመሰወያውም ላይ ቆመ ይላል። እንዳሁን ከመሄዱ በፊት እንዳለ ከእርሱ ጋር የሚያጅቡት እነዚህ ቀሳውስቶች አለው አለ። ተከትለው ሄዱ። ለትልቅ ጉዳይ የሮማ ክርስቲያኖች ሁሉ ትፈልጋላችሁ ተባሉ። መንግስቱ አወጀ። በየሀገሩ ሁሉ እንዳለ ተሰባሰቡ። በመሰወያውም ላይ በቆመ ጊዜ ጳጳሱ ይላሉ ሰጀደለሁ እነሳራ እንዳለ ክርስቲያኖች ሁሉ ለዚህ ለታላቁ ለአባታቸው

ሙሐመድም የመጨረሻው ዘመን ነቢይ ናቸው ብዬ መሰክራለሁኛል። ፈወሰቡ አለይህ ይላል። እዚያው ወዲያውም ወጡበት እንዳለ ይላ እንዳለ መጡና ወደ እርሱ ፈመዘቁሁ ቦጫጨቁት እንዳለ ይላል። ወዲያው የሄድን ጳጳስ፣ የሮሜውን ታላቁን ጳጳስ ክርስቲያኖች ወዲያው ገደሉት። ይህ ምንጩ ይህ መጽሐፍ አልጀዋብ ሶሒህ ሊመን በደለ ዲን አልመሲህ የሚለው የሸይኩል ኢስላም ብን ተይሚያ ረሂመሁላህ ተዓላ እዚያ ላይ ታገኝታላችሁ። ከዚህ በፊትም ሳሳያችሁ ነበር እና ምንላችሁ ነው ነቢያችን ሰለላሁ ዓለይሂ ወሰለም በመጡበት ጊዜ ለዓለም ሕዝብ መልእክታቸውን አድርሰዋል። የእስልምና ጥሪ አድርገዋል። የኢትዮጵያ ንጉስና ቀሳውስቶች እንዳለ እንደተቀበሉ አላህ በቁርአን ላይ ሁሉ መስክሮላቸዋል። የኢትዮጵያ ንጉስ ነጃሺ በመጣለት ጊዜ አልቅሶ ነው እውነትን የተቀበለው፣ እንዳለቀሰ በቁርአን ላይ አላህ ታሪኩን ሁሉ አስቀምጦለታል። ቀሳውስቶችና መነኩሴዎች እያለ ሁሉ ጠቅሷቸዋል በቁርን ላይ የእኔን ቃልም በሰሙ ጊዜም ባቸውን አነቡ አለቀሱም፣ ተቀበሉ ማመኑ እያለ ገልጿቸዋል። በሱረቱል ማኢዳ ላይ ማንበብ የሚፈልግ ሰው ካለ ምዕራፍ ቁጥሮ ሰጠዋለ ምን ይላል ሲናገረን ስለነሱ ስለ ኢትዮጵያኖች ታሪክ አላህ

አነበቡለት ያነበበለትም፣ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነበር፣ ጃዕፈር የሚባሉ ያንን አነበበለት። አንብቦ በጨረሰ ጊዜ አይናቸውን ልክ ከፍ ሲያደርጉ ጊዜ